የአባይ ልጅ ውሃ ለምን ይጠማዋል ብሎ ነው የሚጀምሩት የእርስ በርስ መከባበር ማህበራዊ መረዳዳትና መገናዘብ እንዲኖር ሀሳብ ይለግሳል መጽሐፍት ምንጊዜም በየወገናቸው በየናል ፈርጅ ዘ ይዳኛሉ የመደመር መንግስት ምክንያታዊ ሀሌት ይዞ የተነሳ በጊዜ በቦታ በእድል በፈቃድ በችሎታና ስምምነት አጊጦ የወጣ መጽሐፍ ነው ይላሉ የፍልስፍና መምህሩ ዳኛቸው አሰፋ ማንኛውም መጽሐፍ የተለያየ የሚዳኝበት እርከን አለው ኦቶሪቲ አለ። ለምሳሌ አንዳንድ መጽሐፍት ህገ ተፈጥሮ ላይ፣ ሃይማኖት ላይ፣ ስነ ምግባር ባህል እንዲሁም ወይም ሳይንስ ላይ ያረፈ ነው። የዶክተር አብይ አህመድ መጽሐፍ ምክንያታዊነት ላይ ያረፈ ነው። ምክንያታዊነት አይነት እንደ ዋዛ አፍ ላይ ጣል የሚያደርጉት ፈሊጥ አይደለም። ይልቁንም ከፍልስፍናና የማህበረ ፖለቲካ ጋር እርስ በርስ የሚያዋድድ ቃል ነው። ይህ ቃል በመጽሐፉ ሲገለጥ ሀገራዊ ማዕቀፍ ሆኖ ነው። አንደኛ የሀገሪቱን ችግሮች በሁሉ መረዳት መቻል አለበት። ሁለተኛ የህብረተሰቡ መስተጋብር የኮንፍሊክት ዳይናሚኩን በትክክል መገንዘብ መቻል አለበት። በወልና በግል መብቶች መካከል ያለውን ባላንስ በትክክል ማሳየት መቻል አለበት። የጋራ እሴቶችና የፔሪፌሪ ስሜት የወለዱ ጉዳዮችን በትክክል ነቅሶ ማውጣት መቻል አለበት። ሁሉንም የኢኮኖሚ ዘርፎች በትክክል ተረድቶ ወደ ፖሊሲ ማዕቀፍ አሳታፊ በሆነ መልኩ ለማውረድ የሚያስችል ዝግጁነት ማሳየት መቻል አለበት። በመንግስትና በግሉ ዘርፍ የተናጠልም የትብብርም ኃላፊነቱ ላይ በግልጽ ማስቀመጥ መቻል፣ የኢትዮጵያን የስራ ባህል የኢትዮጵያውያንን የስራ ባህል ግምት ውስጥ ባስገባ መልኩ ይህንን ለማሻሻል የሚያስችሉ ነገሮች መጠቆም መቻል አለበት። በዚህ እኔ ማስቀመጥኳቸው መዝርዝሮች ሲታይ መጽሐፉ እነዚህን ነገሮች እስካሟላ ድረስ ሀገራዊ ማዕቀፍ ሆኖ የማያገለግልበት ምክንያት የለም ብዬ መግለጽ ፈልጋለሁ። መጽሐፉ የመታወቂያ መንገድ ይጠርጋል። ከዚያም የተኳረፉ ሀሳቦችን ሊያስታርቅ ሎጎ ወይም የምክንያት አምድ በመሃላቸው አቁሞ ያናግራል። ነባር ነገር ከደለበ እሱነቱ ጋር ይቆይ ይክረም ከማለት ይልቅ የመደመር መንግስት የአሁኑን ይዞ የርዕዩን የሚመጣውን መርጠዋል። አንደኛው የሚለው ነባራዊ አለም ምክንያታዊ ስለሆነ ባለበት መቆየት አለበት አንነካካው እንደውም በረዥም ጊዜ የተገነባ ስለሆነ ጸንቶ መቆም አለበት ነው። ሁለተኛው የሚለው ደግሞ ምክንያታዊው ዓለም የራሱ እውነታ ስላለው ቋሚው ላይ ሳይሆን ተለዋጭ ወይም የወደፊቱ ላይ ስለሚያተኩር ወደተሻለ ክስተትና ሂደት የሚወስደን ነው። ዶክተር አብይ መጽሐፍ የሁለተኛውን ያዘው። ፕሮጀክቶቻችን እና በጽንሰ ሀሳብ ላይ የተሞረኮዘው ሪል ነው የሚል ነው። የሁለቱ ልዩነት ዚህ ላይ ነው። ምክንያት ከእውቀትና ከአገልግሎት ጋር ብቻ አይደለም፣ ህብረቱ ከውበትም ጭምር እንጂ። ከተማን ምቹና ውብ በማድረግ የታየው ምክንያታዊነትም በመደመር መንግስት የመጽሐፍት ገጾች የታየ ነው። ከተሞች ሲገነቡ ፋንክሽናሊቲ ብቻውን አንድ ነገር ሆኖ ውበታቸውም አንድ ትልቅ ነገር ነው። ስለ ውበት የሚወራ መቼስ ሞት አልመኝም ለራሴ ቆሻሻ ቤት ውስጥ ከመሞት ንጹህ ቤት ውስጥ ብሞት መርጣለሁ። ሽንት ቤት የሌለው ቤት ውስጥ ከምኖር አሜኒቲስ ያሉት ቤት ውስጥ ብኖር መርጣለሁ። ይሄ የእያንዳንዱ ዜጋ ፍላጎት አይደለም ብሎ የሚያስብ ሰው ካለ ከኋላ ቀርነት አተርፋለሁ የሚል ሰው ብቻ ነው። የመደመር መንግስት ቁጭትን መነሻ አድርጎ በፈጠራ ነጥሮ መንገዱን በአዲስ ተስፋና እውቀት በመትለም አቅሙን ሰብስቦ ስብራቱን ለመጠገን መድኃኒት ፍለጋ ላይ ያተኮረ ነው።